በሻሸመኔ ከተማ በባለ ሀብቶች ላይ እገታና ጠለፋ እንዳለ ተደርጎ በማህበራዊ ሚዲያ ላይ የተሰራጨው መረጃ ሀሰት ነው ተባለ በሻሸመኔ ከተማና ዙሪያዋ ባሉ ባለሀብቶች ላይ ያነጣጠረ እገታና ጠለፋ እንዳለ ተደርጎ በተለያዩ ማህበራዊ ሚዲያ ላይ የተሰራጨው ዘገባ ፍጹም ሀሰተኛ መሆኑን ነዋሪዎች ተናገሩ። በአሁኑ ሰዓት የሻሸመኔ ከተማ ከፖሊስ በየደረጃው ከተዋቀረ የጸጥታ አካል ጋር የከተማውን ጸጥታና ሰላም በተጠናከረ ሁኔታ እየጠበቀ ባለበት ሰዓት ፍጹም መሰረተ ቢስና ከእውነት የራቀ ዘገባ መሰራጨቱ እንዳሳዘናቸው ገልጸዋል ነዋሪዎቹም ክለብ ሻሸምኔ ከተማ ሰላም ይበልጥ በተጠናቀረበት ሰዓት በባለሀብቶች ላይ ያነጣጠረ እገታና ጠለፋ መኖሩን በመግለጽ በማህበረሰቡ ስጋት ለመፍጠር የሚያደርጉት ጥረት በፍጹም ከእውነት የራቀ ና ከአንድ የከተማ ባለ ሀብት ላይ የተፈጸመ የወንጀል ድርጊት እንደሌላ ወንጀል ተፈጽሞ ቢገኝ እንኳን በህብረተሰቡ ና በፖሊስ ትብብር በወንጀል የተጠረጠሩ ሰዎች ተይዘው የህግ ውሳኔ እያገኙ እንደሆነም ተናግረዋል። የሻሸምኔ ከተማ አስተዳደር ፖሊስ ዋና መምሪያ የወንጀል መከላከል ኃላፊ ኮማንደር ፈይሳ ቶላ እንደገለጹት በሻሸምኔ ከተማ ህብረተሰቡ በማህበረሰብ አቀፍ የፖሊስ አደረጃጀትና በሰላም ራሱን በማዋቀር የከተማውን ሰላምና ጸጥታ እያስከበረ ይገኛል ብለዋል። በዚህም የተለያዩ ወንጀሎች የህገወጥ የሰው የንግድ የአደንዛዥ ጽውውር ተሳታፊ የሆኑ እንዲሁም በሌብነትና በማጭበርበር ተግባር ተሰማርተው በቁጥጥር ስር የዋሉ ተጠርጣሪዎች ለህግ ቀርበው አስፈላጊ ውሳኔ አግኝተዋል። ፖሊስም በሐሰተኛ ዘገባ በማህበረሰቡ ላይ እና በጸጥታ አካላት መካከል የጥርጣሬ መንፈስ እንዲኖር የሚያደርጉ ተከታትሎ ለህግ ማቅረብ እንደሚሰራና ለዚህም ማህበረሰቡ ተሳትፎ ወሳኝ እንደሆነ ኮማንደር ፈይሳቶላ ገልጸዋል። ዘገባው የኤደን ሽመልስ ነው። በትግራይ ክልል እንዳትመሰክርብኝ በሚል በ14 ዓመት ታዳጊ ላይ በመድፈር በአሰቃቂ ሁኔታ የገደሉ ሁለት ግለሰቦች በእድሜ ልክ እስራት ተቀጡ። የአይንሸት ገብረ ውሃድ አህማ የተባለ ግለሰብ ነዋሪነቱ በእምብላ ወረዳ ሲሆን መስከረም 25 ቀን 2016 ዓም ከሌሊቱ አምስት ሰዓት ላይ እንደ አባጉና ከተማ ላይ ግሮሰሪ ከፍታ ራሷን የምታስተዳድር እና የልጁ እናት የሆነችውን ንግስት ገብረ ዮሀንስ የተባለችን ሴት አብረን እንደርብዬሽ እምቢ ብለሽኛል በሚል ቂም በመያዝ በቅናት በመነሳት ወደ መኖሪያ ቤቷ በመግባት አልጋ ስርድ ተደብቆ በመቆየት የግል ተበዳይ የምትተኛበት ሰዓትን ጭንቅላቷን ሁለቴ በመምታት የግድያ ሙከራ መፈጸሙን የሰሜን ምዕራብ ትግራይ ዞን አቃቤ ህግ አስታውቋል። በዚህም ሳቢያ ግለሰቡ በግድያ ሙከራ ወንጀል ተከሶ ጉዳዩ በፍርድ ሂደት ላይ ሳለ በዋስ እንዲለቀቅ ይፈረድለታል። ይህንን ታዲያ የግል ተበዳይ ልጅ የሆነችው የ14 ዓመት ታዳጊ ሄዋን ታጎኦም በተቀረበበት ክስ ላይ ምስክር ሆና መገለጿ በመገንዘብ እንድትመሰክርብኝ በማለት በአሰቃቂ ሁኔታ ለመግደል አቅዶ ይንቀሳቀሳል። በዚህም ታዳጊዋ አያቷ ጋር እንዳለች ሰዎች በማረጋገጥ ፈልጌሽ ነው ነይ በማለት ከአያቷ ቤት ይዟት በመውጣት አዲስ አዱ እየተባለ ወደሚታወቀው ገደላማ ስፍራ ይዟት ይሄዳል። በመቀጠልም በአንገቷ በማነቅ መሬት ላይ የጣላት ሲሆን በሰዓቱ አብሮት ከነበረው ተባባሪው ማአሾ ሰለሞን ደስታ የተባለ ግለሰብ ጋር በመሆን በታዳጊዋ ላይ የአስገድዶ መድፈር ወንጀል የፈጸሙ ሲሆን ወንጀል ድርጊቱን ግን በዛ ያበቃ አልነበረም። የፈጸሙት ወንጀል እንዳይጋለጥ በሚል መረጃ ለማጥፋት በተደረገ ጥረት የታዳጊዋን ሁለት አይኖ ቡድኖች በቢላ በማውጣት ተሸክመው ወደ ገደል በመወርወር ህይወቷ እንዲያልፍ አድርገዋል። በዚህም መሰረት የዞኑ አቃቢ ህግ የኢፌድሪ የወንጀል ህግ አንቀጽ 539 ንዑስ አንቀጽ አንድ ሀመር ውሃ በመጥቀስ በሁለቱም ግለሰቦች ላይ ግፍ የተሞላበት ወንጀል በመፈጸም ክስ የመሰረተ ሲሆን በዚህም መሰረት የቀረበበትን የክስ መዝገብ ሲመለከት የቆየው የዞኑ ፍርድ ቤት ሁለቱንም ግለሰቦች በእድሜ ልክ ጽኑ እስራት እንዲቀጡ ብይን መስጠቱን ብስራት ራዲዮ ከትግራይ ክልል ሰሜን ምዕራብ ዞን አቃቢ ህግ ጽህፈት ቤት ያገኘው መረጃው ያመላክታል። ዘገባው የሚሊያ ሙሴ ነው። ታሊባን በቁማር ስጋት የተነሳ የቼዝ ጨዋታ በአፍጋኒስታን እንዳይካሄድ ከለከለች። የአፍጋኒስታንን የሚያስተዳድረው የታሊባን መንግስት ጨዋታው የቁማር ምንጭ ነው በሚል ስጋት ቼዝ አዲስ መመሪያ እስከሚሰጥ ድረስ እንዲታገድ ውሳኔ አስተላልፏል። ቼዝ በታሊባን የተገደበ የቅርብ ጊዜ የስፖርት ውድድር ሲሆን ሴቶች በስፖርት ውስጥ መሳተፍ እንደማይችሉ አስቀድሞ ውሳኔ ተላልፏል። በነሐሴ 2021 ስልጣን ከተቆጣጠረ ጀምሮ ታሊባን የተለያዩ ህጎችን እና መመሪያዎችን በቋሚነት አውጥተዋል። እሁድ ዕለት የታሊባን መንግስት የስፖርት ዳይሬክተር ቃለ አቀባይ አታልማሽዋኒ ማሽዋኒ በሸሪያ ህግ ቼዝ የቁማር ምንጭ ተደርጎም ይወሰዳል ብለዋል። የቼዝ ስፖርትን በተመለከተ ሃይማኖታዊ ጉዳይ አሉ ሲሉ ለአጃንስ ፍራንስ ፕሬስ የዜና ወኪል ተናግረዋል። እነዚህ ጉዳዮች መፍትሄ እስኪያገኙ ድረስ በአፍጋኒስታን የቼዝ ስፖርት ታግዶ እንደሚቆይም ይፋ አድርጓል። በቅርብ አመታት ውስጥ መደበኛ ያልሆነ የቼዝ ውድድርን ሲያዘጋጁ የነበረው የካቡል የሚገኘው የካፌ ባለቤት ውሳኔውን እንደሚያከብር ተናግሯል። ነገር ግን ንግዴን ይጎዳል ሲልም ተደምጧል። ነጋዴው አዚዙላ ጉልዛድ እንዳለው በአሁን ጊዜ ወጣቶች ብዙ እንቅስቃሴ ስለሌላቸው በየቀኑ ብዙዎች እዚህ ይመጡ ነበረ። ሻይ ጠጥተው ከጓደኞቻቸው ጋር በቼስ ጨዋታ ይፎካከራሉ። የቼስ ጨዋታ በሌሎች ሙስሊም ሀገራት የተፈቀደ መሆኑን ጠቁመዋል። ባለፈው አመት የታሊባን ባለስልጣን በፕሮፌሽናል ውድድር የሚደረገውን አንድ ድብልቅ ማርሻል አርት ኤምኤምኤ ያሉ ነጻ ውድድሮችን ከልክለዋል። ይህም አመጽ የሚያበረታታ ነው መባሉ ይታወሳል። ትራምፕ የአሜሪካ መንግስት ከካታር በሚሊየን የሚገመት ቅንጡ ጀት ለመቀበል አቅዷል ሲል ተናገሩ። ዋይት ሀውስ ለኤርፎርስ አንድ ፕሬዚዳንታዊ አውሮፕላን እንዲሆን የታሰበ ቅንጡ ጃምቦ ጄት ለመቀበል ከካታር ንጉሳዊ ቤተሰብ ጋር እየተነጋገሩ መሆኑ ተሰምቷል። ካታር በሰጠችው መግለጫ አውሮፕላኑ ስጦታ አይደለም ብላ ብታስተባብልም ለጊዜው አገልግሎት የሚውል አውሮፕላን ማስተላለፍ በሁለቱ ሀገራት መካከል በንግግር ላይ ይገኛል። ሲቢኤስ ኒውስ እንደዘገበው አውሮፕላኑ የስልጣን ዘመናቸው ሲጠናቀቅ ለትራምፕ ፕሬዝዳንታዊ ቤተ መጻሕፍት እንደሚበረከትም ታውቋል። ይህ መረጃ የተሰማው ትራምፕ በሁለተኛ የስልጣን ዘመናቸው የመጀመሪያ ትልቁ የውጭ ጉዳይ አካል በዚህ ሳምንት ካታርን ሊጎበኙ መሆኑን ተከትሎ ነው። በዩናይትድ ስቴትስ የካታር ሚዲያ አታሼ አሊ አልአንሷራ በካታር መከላከያ ሚኒስተርና በአሜሪካ የመከላከያ ሚኒስተር መካከል ድርድር የተካሄደ ነው ብለዋል። ጉዳዩ በሚመለከታቸው የህግ ክፍሎች እየተገመገመና ምንም አይነት ውሳኔ አልተሰጠምም ብለዋል። ምንጮ ምንጮቹ ለሲቢኤስ የዜና ወኪል እንደተናገሩት አውሮፕላኑ እንደገና መጠገንና የጸጥታ ባለስልጣናት ማጽዳት እንደሚያስፈልገው ወዲያውኑ ለአገልግሎት ዝግጁ እንዲሆን ሲሉም ተደምጠዋል። የአውሮፕላኑ ስጦታን በተመለከተ በተቺዎች ዘንድ የህግና የስነ ምግባር ጥያቄዎች እንደሚያስነሳም ይጠበቃል። እሁድ ዕለት የዋይት ሀውስ የፕሬስ ጸሐፊ ካሮሊን ሌቪት በውጭ መንግስት የሚሰጥ ማንኛውም ስጦታ ሁልጊዜ ሁሉንም የሚመለከታቸው ህጎች ሙሉ በሙሉ በማስከበር ነው የምንቀበለው፣ የፕሬዝዳንት ትራምፕ አስተዳደር ሙሉ ግልጽነት እንዲኖር ቁርጠኛ ነን ብለዋል። ትራምፕ ከካታር ጋር የተደረገውን ድርድር በተመለከተ አውሮፕላኑ እንደ ስጦታ የሚሰጥ መሆኑን በመጥቀስ ያለምንም ወጪ ለእርሳቸው አገልግሎ መስጠቱን እሁድ ዕለት የግል ንብረታቸው በሆነው በትሩስ ሶሻል ሚዲያ ድረገጻቸው ላይ ሀሳባቸውን አስተላልፈዋል።